ከዚህ በታች የተሰጡን ቁጥሮች በብቸኛ አካፋዮች ተንትነው በብቸኛ አካፋይ ተንትነው አሁንም እንደተለመደው ይሄን ነው ምንድነው የምናረገው 28 ለሁለት አስራ አራት ለሁለት ሰባት በቃ እንደዚህ ነው የምናደርገው። አሁን ይሄ ሁለት ሲባዛ ሁለት ሲባዛ ሁለት ሲባዛ ሰባት እናደርጋለን። ወይም ደግሞ ሁለት ላይ ለቁጥሩ ሁለት ሲባዛ ሰባት ማድረግ እንችላለን። ቀጥሎ ደግሞ መቶ አርባ ሁለትን መቶ አርባ ሁለትን በሁለት ሰባ አንድ ይሄ ደግሞ ለሁለት ይሄዳል። ለሶስት አይደል ለሁለት አይደል ለሶስት አይደል ለአራት አይደል። በቃ እንደዚህ ነው የሚቆመው። ስለዚህ ሁለት ሲባዛ በሰባ አንድ ቀጥሎ አርባ ዘጠኝ ይላል አርባ ዘጠኝ ደግሞ ሰባት በሰባት ነው። ስለዚህ ሰባት ለቁጥር ሁለት ነው የሚሆነው። ሰማንያ ሶስት ደግሞ እራሱ ነው የሚሆነው። በቃ አይተነተንም ምክንያቱም ብቸኛ ቁጥር ስለሆነ እንደዛው ነው የሚቀመጠው። ሰማንያ ሶስት ብቸኛ ነው። እናንተ ሞክሮት እስቲ ቀጥሎ ደግሞ ያለውና ከዚህ በታች የተሰጡት ቁጥሮች በብቸኛ አብዢ ዛፍን የብቸኛ አብዢ ዛፍን በመጠቀም ነው። ሁሌም በዛ ስለምሰራ ነው የብቸኛ አብዢ ዛፍን እየተጠቀምኩ ነው ሁሌም የምሰራው። ስለዚህ እሱ ደግሞ እዚህ ጋር ምን አለ? ከዚህ በታች የተሰጡ ቁጥሮችን በብቸኛ አብዢ ዛፍ በመጠቀም አካፋዮች፣ ብቸኛ አካፋያቸውን ፈልግ ይላል። የሚቻል ከሆነ በርቢ ምልክት አራት ይቻላል። በደንብ ነው የሚቻለው። አስራ አምስት እናደርጋለን 15 በሦስት አምስት። ስለዚህ ሦስት ሲባዛ በአምስት ርቢ የለውም እንደዛው ነው፣ በቃ የሚቀመጠው አርባ ስድስት ደግሞ በሁለት ሀያ ሦስት የለውም። ሦስት ብቸኛ ቁጥር ስለሆነ ቃጥ ነው የሚለው እዚህ ጋር ደርቆ ነው የሚቀረው። መቶ ሀያ ሁለት በሁለት ስልሳ አንድ ነው። 61 አንድ ደግሞ እንደዚህ በቃ 2 ሲባዛ 61 መቶ ሀምሳ አራት ደግሞ መቶ ሀምሳ አራት ሞክሩት እናንተ መሄድ ከሆነ አሁን እዚህ ጋር ይሄ ስልሳ አንድ ተተንታኝ ነው። ተተንታኝ ከሆነ ይተነተናል ማለት ነው። እንደዚህ ብቸኛ ነው ይመስለኛል። ለሁለት አይካፈልም፣ ለሶስት አይካፈልም፣ ለአራት ደግሞ አይካፈልም፣ ለስድስት አይካፈልም፣ ለሰባት ጊዜ ቤት ውስጥም የለም። ስለዚህ ስምንት ጊዜ ቤት ውስጥም የለም ያው በፍጥነት እየሰራው ስለሆነ እናንተ ደግሞ ቼክ አድርጉት። ይህንን ደግሞ 154 ለሁለት 2 154 ለ ለሁለት ስንት ነው የሚሆነው ሰባ ሰባት ነው አይደለ ይሄ ሰባ ሰባት ደግሞ ለሁለት ከዚህ በኋላ ለ ለአምስት ለሶስትም አይከፈልም ለአምስትም ሁለት አካፋዮች አካፋይ ነው ያለን። ስለዚህ የ21 አካፋይ 21 ለማን ለማን ይካፈላል? 21 ለ1፣ ለሶስት ለሰባትና ሀያ አንድ ይከፈላል ሰባ አምስት ለአንድ ይከፈላል ለሶስት ይከፈላል ለአምስት ይከፈላል ሀያ አምስት ይከፈላል ለአስራ አምስት ይከፈላል አስራ አምስት ቀጥሎ ደግሞ ራሱ ሰባ አምስት ምክንያቱም አካፋይ ከተባለን ሁሌም አካፋይ ከተባለን ከአንድ እስከ እራሱ እስከ ተሰጠን ቁጥር ነው ከአንድ እስከ ተሰጠን ቁጥር ነው አካፋይ ከተባለን ምክንያቱም ለማን ለማን ይከፈላል ከተባለ ለአንድና ለራሱ ሁሉም ቁጥር ስለሚከፈል ስለዚህ በመሃል ያሉትን መፈለግ ነው። ተካፋይ ከተባለ ደግሞ ብዜት ነው። ብዜት ከአንድ ከራሱ ነው የሚጀምረው። ከዛ ይሄም በአንድ በሁለት በሶስት በአራት ነው። ለምሳሌ የሁለት ተካፋዮች የሁለት ተካፋይ ከተባለ የሶስት ተካፋይ ከተባለ ይሄም በአንድ እናበዛለን በዛለን ሁለትም በአንድ ስናበዛ ሁለት፣ በሁለት አራት፣ በሶስት ስድስት፣ ስምንት፣ አስር፣ አስራ ሁለት እያል ያያችሁ አሁን ከራሱ ጀመረ። እንደዚያ እያለ ቀጥላል፣ መቆም የለውም ብዜት ከሆነ። አካፋይ ከተባለ ግን ከአንድ ጀምርና ቁጥሩ ላይ ነው የሚቆመው ማለት ነው። 180 ከተባልነ ደግሞ 180 የ180 አካፋዮች አሁን የ180 180 ለነማን ይካፈላል ነው እንግዲህ ሁሉንም እንዘርዝር እዚህ ጋር ለአንድ ይካፈላል፣ ለሁለት ይከፈላል፣ ለሶስት ይከፈላል፣ ለአራት ይካፈላል ሰማንያ ያለ አራት ይካፈላል። ለአራት ይካፈላል። ለአምስት መጨረሻው ዜሮ ስለሆነ ይካፈላል። ለስድስት ደግሞ ለሁለት እና ለሶስት ለተካፈለ ለስድስት ይካፈላል። ለሰባት ደግሞ ይካፈላል። ለስምንት ይካፈላል። ይሄ አሁን ለሁለት እና ለአራት ከተካፈለ ለስምንት ይካፈላል። ለስምንት ከዛ ለአስር መጨረሻው ዜሮ ስለሆነ ለአስር ይካፈላል። ለአስራ ቀጥሩ በመሃል እንግዲህ ሊኖር ይችላል። አሁን እዚህ ጋር ለአስራ ሁለት መሆን መካፈሉን በምንድን ነው የምናውቀው? እንደዚህ እናደርጋለን። ይሄ ማለት ደግሞ ስንት ነው

ቀጥሎ ደግሞ ለሀያ ይካፈላል እንግዲህ ሁሉንም ለሰላሳም ይካፈላል። ምክንያቱም እዚህ ጋር ለሰላሳ ስናደርግ ይካፈላል እያልን እንደዚህ ዘረዝራለን። ለስልሳም ይካፈላል። ቀጥሎ ደግሞ ዘጠና ነው። ከዛ ከዘጠና ግማሽ ከደረሰን ራሱ መቶ ሰማንያ ነው የሚሆነው። እንግዲህ በማል የራሳችሁት ሊኖር ይችላል። እናንተ ፈልጉ፣ በዛ ያያችሁ በዛ። በጣም ብዙ ሆነ። የሁለት መቶ ደግሞ እነማን ናቸው? ሁለት መቶ ለነማንም ይካፈለው? ለአንድ ይካፈላል። ለሁለት ይካፈላል ለሶስት አይካፈልም። ለአራት ይካፈላል። ለአራት ይካፈላል። ለአምስት ይካፈላል። ለስድስት አይካፈልም። ለስድስት ይካፈላል። ለስድስት አይካፈልም። ለሰባት አይካ ለስምንት ለስምንት ለሁለትና ለአራት ከተካፈለ ለስምንት ይካፈላል። ከዛ ለስምንት ከዛ ለአስር ይካፈላል። ለሀያ ይካፈላል። ለአስራ አምስት አይካፈልም። እስኪ ቼክ እናደርግ ለሁለት መቶ ለአስራ አምስት ከዛ ይሄኛውን ሶስት ስላለው አይከፈልም። ከዛ ለ20 እናድርገዋ። ለሀያ ይከፈላል። ለሀያ ለሀምሳ ይከፈላል። ከዛ ለመቶ ይከፈላል። ከዛ ራሱ ቁጥር ለሁለት መቶ ለራሱ ቁጥር ነው የሚከፈለው ለመቶ እንግዲህ ይህንን ነው ያስለው። እናንተ ደግሞ የቀረውን ከጓደኞቻችሁ ከተማከሩ ተማከሩ የቀረውን ወይም ደግሞ ትክክልም ካልሆነ አብረን ድጋሚ እንሰራለን። ይህንን ይመስላል። ትልቁን ብቸኛ ሙሉ ቁጥር፣ ትልቁን ብቸኛ ሙሉ ቁጥር አሁን ካንደኝ ውስጥ ይሄን ጥያቄ ትልቁ ብቸኛ ሙሉ ቁጥር ነው ከማን ከ50 በታች የሆነ ከ50 በታች ሆኖ ትልቅ የሆነ ብቸኛ ያ ማለት ከ1 እስከ 50 እንዘረዝራለን። ከዚህ ውስጥ በጣም ለሀምሳ የሚጠጋ ብቸኛ ቁጥር ማን ነው? አርባ ዘጠኝ አይሆንም ምክንያቱም ለሰባት ይከፈላል። አርባ ስምንት አይሆንም ምክንያቱም መጨረሻው ተጋማሽ ነው። አርባ ሰባት ነው የሚሆነው። ስለዚህ የዚህ መልስ አርባ ሰባት ነው ማለት ነው። የዚህ መልስ አርባ ሰባት ነው ማለት ነው። ቀጥሎ ደግሞ ከስልሳ ሚያንስ ቢያንስ አሁን ሀምሳ ዘጠኝ ነው። ሀምሳ ዘጠኝ ምንድን ነው ብቸኛ ነው? 59 ብቸኛ ነው። ስለዚህ ሀምሳ ዘጠኝ ነው መልሱ። ኦኬ ከሰባ በታች ሲሆነ ስልሳ ዘጠኝ አይሆንም፣ ለድምሩ አስራ አምስት ነው፣ ለሶስት ያለ ቀሪ ይካፈላል ስለዚህ ስልሳ ስምንትም አይሆንም ተጋማሽ ነው ስልሳ ሰባት ነው ብቸኛ ቁጥር ትልቁ ብቸኛ ከ57 ስለዚህ 67 ይሆናል ይሄኛው ደግሞ ምንድነው የሚለው የጎደለውን አካፋይ ሙላ ነው የሚለው ይሄ ማለት 170 በአብሬዛፍ ዘዴ በመጠቀም ስንሰራው ለምሳሌ 720 720 ለሁለት ስናካፍል 360 ነው የሚሆነው 160 ለሁለት ስናካፍል 180 ይሄን ለሁለት ዘጠና ይሄን ለሁለት 45 አምስት ይሄን ለሶስት አስራ አምስት ቀጥሎ ደግሞ ይሄን ለሶስት አሁንም አምስት አሁን እንደዚህ ማለት ነው። ይሄ እንደዚህ ስንመጣ የሁለት ብዛት ስንት ነው? አንድ ሁለት ሶስት አራት ሁለት ለቁጥር አራት አለ ከዛስ የሶስት ሶስት አይለ ቁጥር ሁለት ነው። አሁን እዚህ ጋ የጎደለን ሶስት ያለ ቁጥር ሁለት ነው ማለት ነው። ከዛ አምስት